ተአምራዊ ጥምረት፣ ነጭ ሽንኩርት በማር ሲደባለቅ የሚሰጡት አስገራሚ የጤና ጥቅሞች እና ሊያውቋቸው የሚገቡ ጉዳቶች በዚህ ቪዲዮ ይረዱ። ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች፣ ዛሬ ደግሞ በተፈጥሯችን ከምናገኛቸው ሁለት እጅግ ኃይለኛ የጤና ምንጮች ጋር እንተዋወቃለን። እነሱም በሽታን የመከላከል አቅማቸውን በሚያሳድጉትና በጸረተዋሲያን ባህሪያቸው በሚታወቁት ነጭ ሽንኩርት እና ማር ናቸው። በዚህ ቪዲዮ እነዚህን ሁለት አስደናቂ ንጥረ ነገሮች አንድ ላይ ስንጠቀም ምን አይነት የጤና ጥቅሞች እንደምናገኝ በሰፊው እንመለከታለን። እንዲሁም ሊኖሩ የሚችሉ ጉዳቶችን እና እንዴት በአግባቡ መጠቀም እንዳለብን እንማራለን። እስከ ቪዲዮው መጨረሻ ድረስ አብራችሁን ቆዩ። ነጭ ሽንኩርት እና ማር ሲደባለቁ የሚሰጡት አስገራሚ የጤና ጥቅሞች። ነጭ ሽንኩርት አሊሲን የተባለውን ንጥረ ነገር የያዘ ሲሆን ይህም ኃይለኛ ጸረ ባክቴሪያ፣ ጸረ ቫይረስ እና ጸረ ፈንገስ ባህሪያትን ይሰጠዋል። ማር ደግሞ ተፈጥሯዊ ጣፋጭነት ከመስጠቱም በላይ ጸረ ኦክሲዳንትና ጸረ ተዋሲያን ባህሪዎች አሉት። ሁለቱን አንድ ላይ ስንጠቀም የሚከተሉትን የጤና ጥቅሞች ልናገኝ እንችላለን። የበሽታ መከላከያ ሥርዓትን ያጠናክራል። ነጭ ሽንኩርት የበሽታ መከላከያ ሴሎችን በማነቃቃት ሰውነትን ከበሽታዎች ለመከላከል ይረዳል። ማር ደግሞ ጸረ ኦክሲዳንት በመሆኑ የሰውነትን የመከላከል አቅም ያሳድጋል። ሳልንና ጉንፋንን ያስታግሳል። ነጭ ሽንኩርት የአክታን ምርት በመቀነስ እና የአየር መንገዶችን በመክፈት ሳልን ለማስታገስ ይረዳል። ማር ደግሞ የጉሮሮን ሕመም በማስታገስና በመለስለስ ሳልንና ጉንፋንን ለማከም ባህላዊ መድኃኒት ሆኖ ለረጅም ጊዜ ጥቅም ላይ ውሏል። ጸረ ተዋስያን ባህሪ አለው። የነጭ ሽንኩርትና የማር ጥምረት ኃይለኛ ጸረ ባክቴሪያ፣ ጸረ ቫይረስ እና ጸረ ፈንገስ ባህሪ ስላለው የተለያዩ ኢንፌክሽኖችን ለመዋጋት ይረዳል። የልብ ጤናን ያሻሽላል። አንዳንድ ጥናቶች እንደሚያሳዩት ነጭ ሽንኩርት የደም ግፊትንና የኮሌስትሮል መጠንን በመቀነስ ለልብ ጤና ጠቃሚ ሊሆን ይችላል። ማርም የደም ስሮችን በማስፋት የደም ዝውውርን ለማሻሻል ይረዳል። ጸረብግነት ባህሪ አለው። ሁለቱም ነጭ ሽንኩርት እና ማር ጸረብግነት ባህሪ ስላላቸው በሰውነት ውስጥ የሚከሰትን እብጠትን በመቀነስ እንደ አርትራይተስ ያሉ በሽታዎችን ምልክቶች ለማስታገስ ይረዳሉ። የምግብ መፈጨትን ያሻሽላል። ነጭ ሽንኩርት የምግብ መፈጨትን በማነቃቃት የሆድ መነፋትን እና ጋዝን ለመቀነስ ይረዳል። ማር ደግሞ የሆድ ድርቀትን ለማስታገስ ይችላል። የቆዳ ጤንነትን ያሻሽላል። በውጭ ሲቀባ የነጭ ሽንኩርት እና የማር ቅባት ጸረ ተዋሲያን ባህሪ ስላለው ቁስሎችን ለማዳን እና የቆዳ ኢንፌክሽኖችን ለመከላከል ይረዳል። በጥንቃቄ ጥቅም ላይ መዋል አለበት። ነጭ ሽንኩርት እና ማር ሲደባለቁ ሊኖሩ የሚችሉ ጉዳቶች እና ጥንቃቄዎች እርስዎ በማስጠንቀቂያ እና በማብራሪያ ምንም እንኳን ነጭ ሽንኩርት እና ማር ብዙ ጥቅሞች ቢኖራቸውም በአንዳንድ ሰዎች ላይ የጎንዮሽ ጉዳቶችን ሊያስከትሉ ይችላሉ። ስለዚህ ከመጠቀመው በፊት ሊያውቋቸው የሚገቡ ጥቂት ነገሮች አሉ። የሆድ ምቾት ማጣት፣ በተለይም ጥሬ ነጭ ሽንኩርት በብዛት መውሰድ የሆድ ቁርጠት፣ የልብ ህመም ወይም ተቅማት ሊያስከትል ይችላል። የአፍ ጠረን፣ ነጭ ሽንኩርት ከበሉ በኋላ የሚወጣው የአፍጠረን ጠረን ለብዙዎች የማይመች ሊሆን ይችላል። የአለርጂ ምላሽ አንዳንድ ሰዎች ለነጭ ሽንኩርት ወይም ለማር አለርጂ ሊኖራቸው ይችላል። የአለርጂ ምልክቶች እንደ የቆዳ ሽፍታ፣ ማሳከክ ወይም የመተንፈስ ችግር ሊታዩ ይችላል። የደም መፍሰስ ችግር ነጭ ሽንኩርት የደምን መርጋት ሊቀንስ ስለሚችል የደም መፍሰስ ችግር ያለባቸው ሰዎች ወይም ደም ማቅጠኛ መድኃኒት የሚወስዱ ሰዎች ከመጠቀሙ በፊት ሐኪማቸውን ማማከር አለባቸው። የደም ስኳር መጠን መጨመር በማር ምክንያት ማር ከፍተኛ የስኳር መጠን ስላለው የስኳር ሕመምተኞች በቁጥጥር ስር ሊጠቀሙበት ይገባል። ከመድኃኒቶች ጋር መስተጋብር፣ ነጭ ሽንኩርት እንደ ደም ማቅጠኛ መድኃኒቶች ካሉ የተወሰኑ መድኃኒቶች ጋር መስተጋብር ሊፈጥር ይችላል። ስለዚህ ማንኛውንም አይነት መድኃኒት የሚወስዱ ሰዎች ነጭ ሽንኩርትና ማርን አዘውትረው ከመውሰዳቸው በፊት ሐኪማቸውን ማማከር አለባቸው። ነጭ ሽንኩርት እና ማርን በአግባቡ መጠቀም የሚቻልበት መንገድ እርስዎ በምክርና በማሳያ ነጭ ሽንኩርት እና ማርን በአስተማማኝ ሁኔታ ለመጠቀም የሚከተሉትን ምክሮች ይከተሉ። በመጠኑ ይጠቀሙ። በቀን አንድ ወይም ሁለት ቅርንፉድ ነጭ ሽንኩርት ከትንሽ ማንኪያ ማር ጋር መውሰድ በአብዛኛው ደህንነቱ የተጠበቀ ነው። ጥሬውን መጠቀም ይመረጣል። የነጭ ሽንኩርት ጥቅሞች በሙቀት ሊቀነሱ ስለሚችሉ ጥሬውን መጠቀም ይመረጣል። ነገር ግን የሆድ ምቾት የሚያስከትል ከሆነ በትንሹ ማብሰል ይቻላል። ከምግብ ጋር መውሰድ የሆድ ምቾትን ለመቀነስ ከምግብ ጋር መውሰድ ይቻላል። ለአፍ ጠረን ከተጠቀሙ በኋላ አፉን በደንብ መታጠብ ወይም እንደ ፓርሲል ያሉ ትኩስ ቅጠሎችን ማኘክ የአፍ ጠረንን ለመቀነስ ይረዳል። ለቆዳ ላይ አጠቃቀም ከመጠቀሙ በፊት በትንሽ የቆዳ ክፍል ላይ ሞክረው ምንም ዓይነት የጎንዮሽ ጉዳት አለመኖሩን ያረጋግጡ። እንግዲህ ውድ ቤተሰቦቻችን ዛሬ ነጭ ሽንኩርት እና ማር ሲደባለቁ የሚሰጡትን አስደናቂ የጤና ጥቅሞች እና ሊኖሩ የሚችሉ ጉዳቶች ሰፋ ያለ ግንዛቤ አግኝተናል። እነዚህን የተፈጥሮ ኃይል ያላቸውን ንጥረ ነገሮች በአግባቡ በመጠቀም የጤና ጥቅሞቻቸውን ማግኘት እንችላለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎችም እንዲደርስ ሼር ያድርጉልን፣ እንዲሁም ለቻናል በማድረግ ቤተሰባችንን ይቀላቀሉ። በሌላ ጠቃሚ የጤና መረጃ እስከምንገናኝ በሰላም ቆዩ።